የሕክምና ልዑካን ደናግል እህቶች ገዳም የምስረት አንድ መቶኛ ዓመታቸውን አከበሩ። የሕክምና ልዑካን ደናግል ገዳም በዓለም አቀፍ ደረጃ የተመሰረቱበትን አንድ መቶኛ ዓመታቸውን መጋቢት 7 ቀን 2017 ዓ ም በአጣጥ ሉርድ ማርያም ቤተ ክርስቲያን በመስዋዕት ቅዳሴ አከበሩ። በክብረ በዓሉ ላይ ብፁ ካርዲናል አቡነ ብርሃን ኢየሱስ ሱራፊል፣ ብፁ አቡነ ሉቃስ ክብሯን፣ ካህናት፣ ደናግላንና የቁምስናውን የሰበካው ምዕመናን፣ እንደዚሁም የመንግስት የሥራ ኃላፊዎች ተገኝተዋል። ብፁ አቡነ ሉቃስ የዕለቱን መስዋዕት ቅዳሴ መሩ ሲሆን፣ ብፁ ካርዲናል አቡነ ብርሃን ኢየሱስ ሱራፊል ባሰሙት ቃለ ምዳን ጌታችን እናንተ የምድር ጨው የዓለም ብርሃን ናችሁ ብሎ ያስተምረናል። እናንተም የሕክምና ልዑካን ደናግል ለዓለማችንና ለአገራችን በጤናው ዘርፍ እንዲያገለግሉ ከተሰጡን በረከቶች መካከል ናችሁ። ለሐምሳ ስድስት ዓመታት በአጣጥ ለህዝብ የሰጣችሁት አገልግሎት እውነትም ጨውና ብርሃኑ ናችሁ። በፍቅር አገልግላችኋል። በጣም በርካታቶች እዚህ ህይወታቸውን ለእግዚአብሔር ሰጥተው አገልግለዋል። ዛሬ ዘጠና ዓመታቸውን ያከበሩት ሲስተር ኢንግ ትልቅ ማሳያ ናቸው። ሌሎችም በርካታቶች ለአብነትም አሁን በእንድ የሚገኙት ዶክተር ፒያ እና በአሜሪካ የሚገኙት ዶክተር ኤለን ለበርካታ ለማንሳታት አገልግሏል። ወጣቶችም ይህን ጥሪ እንዲቀበሉ አስፈላጊ ነው በማለት መልእክትና የአደራ ቃል አስተላልፏል። ብፁዕ አቡነ ሉቃስ በአካባቢው ለ56 ዓመታት ሳይታክቱ ላደረጉት አገልግሎት ምስጋና በማቅረብ ስጦታ አበርክተውላቸዋል። በተጨማሪም የገዳሙ አባል የሆኑ ሲስተር ኢንጌ ለ90 ዓመት ልደታቸው ማስታወሻ ይሆን ዘንድ ስጦታ አበርክተዋል። በበዓሉ በርካታ የመንግስት የስራ ኃላፊዎች በመገኘት ለአካባቢው ማህበረሰብ ላደረጉት ትልቅ አገልግሎት ምስጋና አቅርበዋል። በክብረ በዓሉ ላይ ጥሪ የተደረገላቸው እንግዶችም ተገኝተዋል።